እንዴት አድራችኋል ተመልካቾች የአዲስ ቀን የጠዋት ገበያት ጀምሯል። መቅደስ እንዳለ መረጃዎቹን እነግራችኋለሁ አብራችሁ ነው በኢትዮጵያ መሰረት እየያዘ የመጣው የዲጂታል አሰራር በተለያዩ ዘርፎች አገልግሎት ላይ እየዋለ ይገኛል። የመማር ማስተማር ሂደቱን የተቀላጠፈ ለማድረግና የመምህራንን ድካም በቴክኖሎጂ በመታገዝ ለማቃለል ታስቦ የተሰራው መተግበሪያ እንደ ማሳያ ይጠቀሳል። በወጣቶች የበለጸገውና በተለያዩ ትምህርት ቤቶች በስራ ላይ የሚገኘው መተግበሪያው የወላጅና መምህራንን ግንኙነት እንደሚያጠናክርም ተገልጿል። ሪፖርተራችን ኤዶሚያስ ንጉሴ በአንድ ትምህርት ቤት ተገኝቶ ያዘጋጀውን ዘገባ አብረን እንከታተል። ስኩል ኤክስ በሚል የተሰየመው ሶፍትዌር የመምህራንን የተማሪዎችንና የወላጆችን ግንኙነት እንዲሁም የመማር ማስተማር ሂደትን በቴክኖሎጂ የተደገፈ ለማድረግ የበለጸገ ነው። ከዚህም ባለፈ ቴክኖሎጂው የመምህራንን የሥራ ጫና እንደሚቀንስ የኢምፓየር ቴክኖሎጂ ሶሉሽን ስራ አስኪያጅ ሰረጸ ፍሬ ሰብሃት ይናገራል። እዛ ላይ ማለት አንድ ተማሪ ውጤት ኖሮበት ለምሳሌ አንድ ሀያኛ የነበረ ተማሪ ውጤቱ ሲስተካከል ስምንተኛ ወይ ዘጠነኛ መጥቶ ከሆነ በዛ መካከል ያሉ ተማሪዎች በሙሉ ደረጃቸውን ያገላበጣል። ድጋሚ እንደ አዲስ ነው የሚሰራው ማለት እና አሁን ይህ ሶፍትዌሩ ደግሞ ምንድ የሚያደርግለት ቀሱ ስራ ክላስ ውስጥ ይገባል አትይነት ብቻ ነው የሚይዘው የተማሪዎችን አትይነት ብቻ ነው የሚይዘው ምን ያክል ቀን ቀረ ምን ያክል ቀን መጣ የሚለውን እያንዳንዱ ተማሪ ራሱ የሚሰራለት ማለት ነው አስተማሪዎችም ሁሉም አስተማሪዎች በየራሳቸው ካስገቡ በኋላ እሱ ከእነሱ ጋር ምንም ኮንታክት መድረግ አይጠበቅበትም ራሱ ደምሮ ሮስተር ሪፖርቱ ራሱ ይሰራለታል ማለት ነው ያን የሰራው ሮስተር ሪፖርት ደግሞ በሰርተፍኬት መልኩ ራሱ ጀኔሬት አድርጎ ያቀርብለታል ማለት ነው ለአስተማሪ ስለዚህ ይህ ሁሉ ሀስል ለእሱ ይቀራል ማለት ነው አስተማሪዎች ይህን ሁሉ መስራት አይጠበቅባቸው ማለት ነው አገልግሎቱን እየተጠቀሙ ከሚገኙ ትምህርት ቤቶች መካከል ኢትዮ ሆፕስ ትምህርት ቤት ይጠቀሳል። የትምህርት ቤቱ ርዕሰ መምህር አድማሱ ኃይሌ ቴክኖሎጂው በርካታ ጥቅሞች እንዳሉት ያስረዳሉ። በ2017 መጀመሪያ ላይ ጀምረን ነው እዚህ ትምህርት ቤት እየተጠቀምን ያለ ነው እና አገልግሎቱ በጣም ሰፊ ነው። በርካታ ስራዎችን እንጠቀምበታለን። በተለይ መምህራኖችን ለመደልደል የተሻለ እድል የፈጠረልን ስለሆነ ትልቅ አጋጣሚ ነው ብለን ነው የምናምነው። ከዛ ውጭ ደግሞ ወላጆችና ከተማሪዎች ጋር ኮሚኒኬሽን እንድናደርግ የምንጠቀምበት ሚሴጅ አለው፣ ቻት አለው። የምንፈልገውን መልእክት ወደ ወላጆች ማስተላለፍ የሚያስችል ፕላትፎርም ነው እና እነዚህ እነዚህ ነገሮች እንጠቀምበታለን። በፊት ከምንጠቀምበት ማንዋል ሲስተም ወደ ተሻለ የአሰራር ሲስተም ውስጥ ያስገባል። በትምህርት ቤቱ በመምህርነት እያገለገለች የምትገኘው ማክዳ አለማየው ቴክኖሎጂው የመምህራንን የስራ ጫና ማቃለሉን ትገልጻለች። የተማሪዎቻችን ውጤት ከዚህ በፊት ማኑዌል በእጅ ነበር የምንሰራው፣ ፔፐርወርክ ላይ ነበር የምንሰራው። አሁን ግን ስኩል ክስ ሲመጣ ሲስተም ውስጥ እናስገባለን። ስለዚህ የተማሪዎች ውጤት ወረቀት ከመጥፋትም ስራ ከመደራረብም እንዲቀንስልን አድርጎልናል። በትምህርት ቤቱ ያገኘናት ወላጅም ሶፍትዌሩ የልጆቿን ውጤት ለመከታተል እና ከትምህርት ቤቱ ጋር መረጃዎችን በቀላሉ ለመለዋወጥ እንዳገዛ ትናገራለች። የልጆቻችንን ውጤት ቤታችን ውስጥ ሆነን ማየት እንድንችል፣ ስህተት ካለው መተን ከእነሱ ጋር ተናበን ማስተካከል እንድንችል አድርጎናል። ልጆቻችንም ቀሪ ሲኖርባቸው ለማየት ይጠቅሙናል። እስካሁን በ15 ትምህርት ቤቶች እየተሰራበት የሚገኘው ስኩልክስ በቀጣይ ዓመት የክፍያ ስርዓትን አካቶ እንደሚመጣ ተገልጿል። በኢትዮጵያ የዲጂታል ክፍያ ስርዓት እየተስፋፋ ይገኛል። አሰራሩ ከባንኮችና ከአገልግሎት ሰጪ ተቋማት ጋር ተሳስሮ ተገልጋዮችን ተጠቃሚ እያደረገ ይገኛል። ለዛሬ በየእለቱ የሚደረጉ የገንዘብ እንቅስቃሴዎችን በዘመናዊ መንገድ እንዲመሩና ክፍያዎች እንዲዘምኑ የሚያስችል አሰራር ይዞ የመጣን ተቋም ተሞክሮ እናስቃኛቸዋለን። ዝርዝሩን ከተቋሙ ስራ አስፈጻሚ አንደበት አብረን እንከታተል። እኔ አቤኒዘር መርማስ ይባላለሁም። የአዲስ ሲስተምስ ቺፍ ኦፕሬቲንግ ኦፊሰር ነኝ። አዲስ ሲስተምስ የተጠነሰሰበት ዋነኛ ምክንያት በኢትዮጵያ ያሉ የንግድ ላይ የተሰማሩ ዘርፎችን በቴክኖሎጂ በኩል ማገዝ የሚያስችሉ ፕላትፎርሞችን መተግበሪያዎችን ሰርቶ ለገበያ ለማቅረብ ነው። መጀመሪያ የተነሳው እነሱን የስራቸውን የዕለት ተዕለት ስራቸውን ተቀላጥፈው እንዲሰሩ ከእንደገና በፊት ከነበረው የአሰራር ሁኔታቸው በተሻለ ሁኔታ በቴክኖሎጂ በመደገፍ የተሻለ ውጤቶችን ሊያመጡበት የሚችሉትን ለመርዳት ነው። አንድ ዲፓርትመንት ውስጥ የራሱን የቻለ አንድ ቱልስ ብቻ ይጠቀማል። ለምሳሌ በአካውንታንቶች፣ ፋይናንሶች በተለምዶ የሚጠቀሙት አለ። ራሱን እነሱን ዲፓርትመንት ብቻ የሚወክል ይሄ ግን ሴንትራላይዝድ አያደርጉም። ከሌሎች ዲፓርትመንቶች ጋር መናበብ አይቻልም። እነሱ የፈጸሙትን ስራ እነሱ ብቻ ናቸው የሚያውቁት። ሌላ ዲፓርትመንት አዌር አይሆንም እነዛ ነገሮች። ስለዚህ አንዱ ሴንትራላይዝድ የሆነን ሲስተም የምጠቀመው አድቫንቴጁ ምንድን ነው? ሁሉም መናበብ ይችላል። ዛሬ አካውንታንት ያለበትን ስታተስ፣ የተፈጸሙ ግዢዎች ከፕሮኩርመንት ሴልስ የፈጸመው ሽያጭ ሲያሪም ሴልሶቻችን ያመጡት የከስተመር ብዛት ምን ያህል ከስተመር መጣ የሚለው ነገር ማርኬቲንግ ስንሰው ጋር ደረሰ የሚለው ነገር እነዚህ ሁሉ በአንድ ሴንትራላይዝ በመሆኑ ምክንያት ዲፓርትመንቶች በቀላሉ መናበብ ይችላሉ። ስለዚህ ይህንን ሁሉ ያማከለ ነው ሶሉሽን ይዘን የመጣ ነው። ከሁለት ዓመት በላይ ሆኖናል፣ ከጀመረ አዲስ መስራት ከጀመረ አብዛኛውን ጊዜ የነበረው ምንድ ነው ዴቨሎፕመንት ላይ ነበረ ስንሰራ የነበረው አሁን ይዘን የመጣ ነው። ገና ያለወጡ ፕላትፎርሞች አሉ። ኤንድ ቱ ኤንድ ነው። ይህን በንግድ ዘርፍ ላይ የተሰማሩትን ስራቸውን ጀምረው ሸጠው ዴሊቨር እስኪያደርጉ ድረስ ለማገዝ ነው። አንደኛ አዲስ ሲስተም ስሜት የተመሰረተበት ዋነኛ ዓላማ ቢዝነሶች እንዴት እርስ በርስ ሊያወሩ ይችላሉ የሚለውም ነገር አንድ ፕላትፎርም ይዘን መተናል። በቅርቡ ላውንች የምናደርገው ይህ ፕላትፎርም ምንድነው? ቢዝነስ አምራች፣ አነስተኛ ገበሬ ኢምፖርት ከሌላ ሀገር ከኢትዮጵያ ኢምፖርት ማድረግ የሚፈልግ አንድ ሌላ ተቋም ውጭ ያለ ተቋም እንዴት በቀላሉ ሊያገኛቸው ይችላል፣ እንዴት በቀላሉ ኮሚኒኬት ሊያደርጋቸው ይችላል፣ እንዴት አወዳድሮ መግዛት ይችላል። ናት አብሮድ ከኢትዮጵያ ብቻ አይደለም፣ ኢትዮጵያ ውስጥ ያሉ ቢዝነሶች ራሱ እንዴት ኮሚኒኬት አድርገው እንዴት ዋጋቸውን አወዳድረው መሸጥና መግዛት ይችላሉ ከሚል ከዛ ለመጀመር ነው ፕላናችን። እሱንም ያማከለ ፕላትፎርም አለን። አሁን ዛሬ ላይ ስሞል ለሚዲየም ኢንተርፕራይዞች እና ለትልልቅ ኢንተርፕራይዞች አርፒ ብለን ይዘን የመጣ ነው ሶሉሽን ታች ላሉ ደግሞ በጣም ስሞል ኢንተርፕራይዝ ለምንላቸው ደግሞ ሼልፍ የሚባል በቀላሉ በሞባይላቸው አፕስቶርና ፕሌስቶር ላይ ሊያገኙት የሚችሉ እቃቸውን ኢንቨንታሪያቸውና ሽያጫቸውን ማኔጅ ሊያደረጉበት ከስተመሮቻቸውን፣ የክሬዲት ሴልሳቸውን ማኔጅ ሊያደረጉበት የሚችሉም ለትንንሽ እነሱን ብቻ ስፔሲፊክ ለእነሱ ኢንዱስትሪ ብቻ የሚሆንም ፕሮዳክት ይዘን መጥተናል። ሰው እንዴት ነው እነሱን ፕላናችን ወደ ተሻለ ወደ ተሻሉ ኢኮሜርስ ኢንዱስትሪ በደንብ ለማስገባት ከዛሬ ላይ ከስር እናስጀምራቸው በሚል ነው። አዲስ ሲስተም እስከዛሬ ሲሰራ የነበረው በእነዚህ ሁለት ዓመታት ውስጥ ወከስ አርጎ እነዛን ነው። አሁን ግን ሽያጭ ላይ መውጣት ከጀመርን በአንድ ዓመት ውስጥ ከአስር በላይ ድርጅቶች ጋር ከአስር እስከ ያ ከዛ በላይ ድርጅቶች ጋር መስራት ጀምራል። ኦልሬዲ የእኛም ፕላትፎርም ተጠቃሚዎች ናቸው በአርፒ በኩል በሼልፍ ግን ከመቶ በላይ ዩዘሮች ኦልሬዲ ዳውንሎድ አድርጓል። ከመቶ እስከ አንድ ሺህ ነው የምንለው የዩዘር ሼልፍን በገበያ ላይ አውለው እየተጠቀሙ ነው ያሉት እነዚህ ስሞል ኢንተርፕራይዝ የምንላቸው። ቢያርፒያችን ግን ከአስር በላይ ትልልቅ ኢንዱስትሪ ላይ ከተሰማሩ ሪል ስቴት ጋር፣ በኢምፖርት ኤክስፖርተሮች ጋር፣ የሆቴል ኢንዱስትሪ ካሉ ድርጅቶች ጋር አንድ ላይ በመሆን የእኛ ሲስተም እየተጠቀሙ ይገኛሉ አሁን ላይ። በቀጣይ አዲስ ሲስተምስ ምንድነው ፕላኑ? ሁሉንም የቢዝነስ ንግድ ዘርፍ ላይ የተሰማሩ ቤት በሀገራችን ላይ ያሉትን ማገዝ ነው። ኢኮሜርስ በጣም ይቀረዋል ኢትዮጵያ ውስጥ መንግስትም አሁን በደንብ ፑሽ እያደረገ ያለ ሁላችንም ወደዛ እንድንገባ ነው። ግን እነዚህ አነስተኛና ጥቃቅን ላይ የተሰማሩትን ግን ያማከል አይደለም እስከ ዛሬ እየተሰራ የነበረው። እነሱን ያንም ያህል ትልቅ ኢንዱስትሪ በቀን በጣም ብዙ ብር ትራንዛክሽን ያለበትን ኢንዱስትሪ ጥለን ወደ ኢኮሜርስ እንሸጋገር ማለት ግን አንችልም። ሰው እነሱን ያማከለ ስራዎች በቅርቡ ወደ ኢኮሜርስ ሊያመጣቸው የሚችለው እነሱም ፕሮዳክቶቻቸውን ኦንላይን ላይ ሊስት አድርገው ሊሸጡበት የሚችሉ ቢዝነሶች በቀላሉ ኮሚኒኬት አድርገው የማንም መሀል ላይ ኢንተርፌር ሳይገባባቸው በቀላሉ ኮሚኒኬት አድርገው አወዳድረው ሪቪው አይተው ሊገበያዩ የሚችሉበትና ፔመንታቸውን በቀላሉ እዛው ላይ የትም ኤክስተርናል አዲሽናል ነገር ሳይጠቀሙ እዛው በአንድ ፕላትፎርም ፔመንትን የሚያማከለ ሰርቪስ ፕሮቫይድ ለማድረግ ነው ዋናው ትልቁ ዓላማው። ያ ማለት ምንድን ነው? ቀልጣፋ የሆነና ለኢኮኖሚያችንም ትልቅ ትልቅ ኢምፓክት ነው የምናመጣው ብለን እናስባለን በእነዚህ ፕላትፎርሞች ባለም አቀፍ ደረጃ ከትንሽ ስታርታፕ ደረጃ ተነስተው ትልቅ ኩባንያ መሆን የቻሉ በርካቶች ናቸው። ከዛሬ 87 ዓመታት በፊት ስራ የጀመረው የቶዮታ ኩባንያ ለዚህ ማሳያ ነው። ከትንሽ ተነስቶ ዛሬ ላይ ኩባንያው ምርቶቹን ባለም አቀፍ ደረጃ ባሉ ሀገራት እየሸጠ ብሎም በሺዎች ለሚቆጠሩ ሰዎች የስራ እድልን መፍጠር ችሏል። ቶዮታ ከየት ተነስቶ የት ደርሷል የሚለውን ባልደረባችን ብሩክታይት አስራት እንደዚህ ታስቀኘናለች። ዛሬ በየትኛውም አለም ያለ ሰው ከሚመርጣቸው የተሽከርካሪ ምርት ብራንዶች መካከል ግንባር ቀደም ነው ቶዮታ። ቶዮታ የመኪና አምራች ከመሆኑ በፊት ኩባንያው የተቋቋመበት ዓላማና መዳረሻው ሌላ ነበር። ከሁለተኛው ዓለም ጦርነት አስቀድሞ ዘመናዊ አውቶማቲክ የሽመና ማሽነሪ ሰርተው ለዓለም እንካቹ ያሉት የፈጠራ ሰው ኪችሮ ቶዮዳ ይህንን የፈጠራ ስራቸውን አምርተው ለዓለም እንካቹ አሉ። ኪችሮ ቶዮዳ ይህንን ከእሳቸው ፈጠራ አስቀድሞ ብዙ ጉድለቶች የነበሩበትንና ዘመናዊ ያልነበረውን የሽመና ዘርፍ ፈተና ያቃለለ ስራቸውን በስፋት አምርቶ ለመሸጥ ያስችላቸው ዘንድ እንደ አውሮፓውያን አቆጣጠር በ1892 የመጀመሪያውን በእንጨት የተሰራ የሽመና ማሽነሪ ማምረቻ ፋብሪካ ከፍተው ማንቀሳቀስ ጀመሩ። ይህ የሽመና የፈጠራ ስራቸውን እያሳደጉ መጥተው ወደ ዘመናዊ አውቶማቲክ ወደሆነ የሽመና ማሽን ያሳደጉት ቶዮዳ፣ የሁለተኛው የዓለም ጦርነት መቀስቀስ ደግሞ በስራቸው ላይ እንቅፋት ሆኖ ድቅን አለ። ከሁለተኛው የዓለም ጦርነት ማብቃት በኋላ እኚህ ጉምቱ የፈጠራ ሰው ከአሜሪካውያን ኩባንያዎች ባገኙት ልምድን የመቅሰም አጋጣሚ ተጠቅመው ሀገራቸው ጃፓንን የሚያስጠሩበትን ስራ መስራትን አሰቡ። ኋላም ፊታቸውን ከማሽነሪ ምርቶች ወደ መኪና ዘወር አደረጉና ዓለምን ጉድ አሰኙ። ኩባንያው ቶዮዳ ይባል የነበረውን ስያሜውን ቀይሮ ቶዮታ ከተባለ ወዲህ እንደ አውሮፓውያን አቆጣጠር በ1934 የመጀመሪያውን ሞተር ምርትና በ1936 የመጀመሪያውን የመንገደኞች ተሽከርካሪን ማምረት ችሏል። እንደ አውሮፓውያን አቆጣጠር በ1960ዎቹ ቶዮታ በፍጥነት እያደገ የመጣውን የጃፓን ኢኮኖሚ በመጠቀም መኪናዎቹን በስፋት ማምረቱን ተያያዘው። ቶዮታ የኤሌክትሪክ ተሽከርካሪዎችን በማምረትና በመሸጥ ረገድም ግንባር ቀደም በመሆን አድናቆት ተችሮታል። ቶዮታ ተሽከርካሪ አምራች ኩባንያ አሁን ላይ በአመት 10 ሚሊየን ተሽከርካሪዎችን በማምረት ላይ የሚገኝ ሲሆን ከ370 ሺህ በላይ ለሆኑ ሰዎች የስራ ዕድል መፍጠር ችሏል። ቶዮታ ኩባንያ 300 ቢሊዮን ዶላር የተጣራ ሀብት እንዳለው የኩባንያው አመታዊ ሪፖርት ያስረዳል። ኩባንያው ከ170 በላይ በሆኑ ሀገራትና ግዛቶች ምርቶቹን የሚሸጥ ሲሆን በዚህ በፈረንጆቹ 2025 አመታዊ የተጣራ ገቢ 31.45 ቢሊዮን ዶላር ያገኘ ሲሆን ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ7 ነጥብ 83 በመቶ ገቢው ቀንሷል። ኩባንያው በቀጣይ ታዲያ አዳዲስ ሞዴሎችን በማስተዋወቅና በማምረት አቅሙን በማሳደግ በ2026 የኤሌክትሪክ ተሽከርካሪውን ኢቪ በከፍተኛ ደረጃ ለማስፋት አቅዷል። በተጨማሪም ቶዮታ በዓለም አቀፍ ደረጃ በዓመት 3 ነጥብ 5 ሚሊየን የኤሌክትሪክ ተሽከርካሪ ባትሪዎችን ለመሸጥ ማቀዱን አስታውቋል። በመጨረሻም ተመልካቾች፣ በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና ና የግብርና ምርቶች ወቅታዊ ዋጋ መረጃዎችን አብረን እንከታተል። ተመልካቾች የአዲስ ቀን የጧት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን።